ሰላም የቻና ላይ ተከታታዮች እንደምንዋላችሁ እንደምንሰነበታችሁልኝ፣ ዛሬ ለየት ያለ በሰላጣ መልክ በቆልት ወይም ብቁለት ነው የሰራሁት። ቤተሰብ ግብአቶቻችን በዚህ መልክ ያዘጋጀናቸው ናቸው። ወደ ውህዱ እንደሚታየው ደስ የሚል የሚማርክ ነው። በቆልታችንንም በደንብ በግልጽ ይታያል። ምን ለማለት ነው? ሽምብራውም በደንብ ያዘነቆለ ነው። ይሄ የተጠበሰ ቀይ ሽንኩርት ነው። ሽምብራውንም በደንብ አዘንቁሏል። ድንቻችንም ቲማቲም፣ መስሩም በመጠነኛ አጨፍጭፏል። መጠነኛ ሊሆኑ ይችላሉ። ግብአቱ አንድ ላይ ይሄዳል በምንለው ማዘጋጀት እንችላለን። እንደ የራሳችን ወደ ስራው ውዶች እንግዲህ በዚህ መልክ በመቀላቀል ነው ያው ዱቤ ሽምብራ ነው ያው፣ ዱቤ ሽምብራ እንደሚታወቀው ጣምም አለው። ገለባውም ለስለስ የሚል ነው ብዙም አይጠናክርም። እንዲሁም ይሄም ምስር ነው። በመልቀም በመዘፍዘፍ ከ24 ሰዓት ዘፍዝፌያለሁ። 24 ሰዓት ያህል እንዲያዘነቁል አድርጌያለሁ። ቲማቲምም፣ የተቀቀለ ድንችም እንዲሁም ደግሞ መጠነኛ ቃሪያ ጨምሬበታለሁኝ እንግዲህ ያው ወቅትና ቦታ አለው ያው በቆልት ወይም ደግሞ ብቁለት የሚበላበት እኔ ግን በእንደዚህ መልክ በአትክልት ከአትክልት ጋራ ከተለያየ ግብአት ጋራ እንደ ማባያ የምንጠቀምባቸው እንደ ሰላጣን ያዘጋጀሁት እንደ አዋዜ እንዲሁም ደግሞ ስናፍጭ እንዲሁም ሎሚ ይሄ የተከተፈ የተጠበሰ ቀይ ሽንኩርት ነው በቆንጆ ሁኔታ ነው የተለያየ ቅመማ ቅመምን መጠቀምን እንፈልጋለን እንችላለን ለማለት ነው። በአብዛኛው ያው ወቅት ጠብቆ አሁን እንግዲህ ከአጽዋማት ጋራ ሊበሉ ይችላሉ የምንላቸው ናቸው። ግን ስጋም ይህም አዋዜ ቀደም ሲል በብዙ መልክ የተዘጋጀ ነው። ለበዓል ለጥሬ ስጋ እንደሚዘጋጅ እናውቃለን። በሱም በመጠቀም ሎሚና ዘይትን በመጨመር ቁንዶ በርበሬም እንዲሁም ደግሞ ቅመማ ያጣፍጡልናል ብለን እንደ ራሳችን ያጣፍጡልናል ብለን የምንለውን ቅመማ ቅመም በመጠቀም አዘውትረን በዳቦም በባዶም አዘውትረን አንዳንድ ምግብ ከቀላቀልን ብንጠቀም ለሰውነታችንም ገንቢ ነው። ሽምብራም ሽምብራ ነው፣ ምስርም፣ ድንችም በራሱ ኃይል ሰጪ ነው። ሁሉም የራሳቸው የሆነ ጥቅም አላቸው። ለሰውነታችን ገንቢ ነው፣ ለአጥንታችንም ክብደት አይፈጥርብንም። ሆዳችንም ላይ ቁጭ ሊል ይችላል። ይህንን በስናፍጭ የተዘጋጀ ድልህንም በመቀላቀል በመጠነኛ ሁኔታዎች አዘገጃጅተን መጠቀም እንደምንችል ሁሉ እንደየ ፍላጎታችን ይሆናል እንግዲህ። እንደዚህ ሲያዩት ደስ ይላል። ያው በአብዛኛው እኔ ለራሴ እንደምጠቀመው ነው። እያንዳንዳችን የተለያየ ግብአት በመጨመር በባዶም መጠቀም እንችላለን። እኔ እንደ ሰላጣ ማቅረቤ ነው። በቆልቱን ወይ ደግሞ ሽምብራውን ወይ ምስሩን ወይ በባቄላ መልክ ብናዘጋጀውም በሰናፍጭ በድልክ በቁንዶ በርበሬ፣ ይሄ አሁን እኔ በሰላጣ መልክ ነው ያዘጋጀሁት። እንጠቀማለን ወይ ደግሞ ፍላጎታችንን ጠብቀን መስራት እንዳለብን ሁሉ የራሳችንንም አስተያየት አስቀምጠን ግምት አስቀምጠንም ይጣፍጥልናል በሚለው መጠቀም እንችላለን። ው እንግዲህ አሁን በዚህ መልክ ደርሷል። በተለያየ ቦታ በተለያየ ሰዓት መመገብ የምንችለው ነው። እንደ ተቀያሪ እንደ ተጨማሪ ምግብም ሊሆን ይችላል። ደስ ይላል፣ ሽታም አለው። ቤተሰብ ሰብስክራይብ፣ ላይክ፣ ሼር አትርሱ። ከልብ አመሰግናለሁ ለምታደርጉልኝ ድጋፍ በሙሉ። በቀጣይ ደግሞ ልሰራ የምትፈልጉትን ወይ ደግሞ ሊሰራ ይችላል የምትሉትን አስተያየትም አስቀምጡልኝ። ታዛዥ ነኝ። ኮሜንት ስጡኝ። ይህ እንግዲህ ደስ ይላል፣ እንዲህ ስታዩትም ደስ ይላል። ራሱ ውህዱ ራሱ ደስ ይላል። በቆልቱም በደንብ ነው ያጨፈጨፈው። ከልብ አመሰግናለሁኝ ውዶቼ። ሰርታችሁ ተጠቀሙን። ለሰውነት ጠቃሚ ነው፣ ገንቢ ነው። አመሰግናለሁ ከልብ።